አ እንግዲህ፣ የቦሮ ሽናሻ ብሔረሰብ አሁን ያከበረ ያለው ጋሮ በዓል አሁን የተጀመረ ሳይሆን በታሪኩ ከትውልድ ትውልድ እየተላለፈ የመጣ ነው። ይህንንም እንግዲህ በዩኔስኮ አስመዝግቦ ቀጣይነት እንዲኖረውና እንዲታወቅ ለማድረግ የተጀመሩ ጥናቶች አሉ። እነዛ ጥናቶች ማጠናከር ያስፈልጋል። እሴቶች አሉት። እነዚህ እሴቶች እንዲታወቁ ማድረግ ያስፈልጋል። ለምን እንደሚከበር የራሱ የሆነ ከሌሎቹ ልዩ የሚያደርጋቸው የአከባበር ስርዓቶች አሉ። እነሱም በደንብ መታወቅ አለባቸው። እነዚህን እንዲታወቁ በማድረግና የራሱ የብሔረሰቡ ተወላጆች በተገኙበት ሁሉም እንደዚህ ልክ በምናከብረው ሁኔታ ትውፊቱንና እሴቱንና ባህሉን ጠብቆ የሚከበርበት ሁኔታዎች ላይ ሁሉም ተረባርቦ በመ ማሳወቅ፣ ማስመዝገብ፣ ማስቀጠል ይችላል የሚል ነገር አለ። በጣም ጥሩ ያው እንደሚታወቀው የቦሮ ሽናሻ ሕዝብ በቁጥር አነስተኛ ከሚባሉ ማህበረሰቦች ውስጥ ነው። ቋንቋም ትንሽ እየቀነሰ ተናጋሪው እየቀነሰ የመጣበት ሂደት ያለበት ሁኔታ አለ። በሕዝብ ተወካዮች ምክር ቤትም ቁጥራቸው ትንሽ ለሆኑ ብሔረሰቦች ውክልና እንዲያገኙ ተብሎ ሀያ ብሔረሰቦች ከተመረጡት ውስጥ አንዱ የቦሮ ሽናሻ ብሔረሰብ ነው እና የዚህም ብሔረሰብ ባህል፣ ወግ እና የመስቀል አከባበር ጋሪ ዎሮ ብለን ዛሬ የምናከብረው በዩኒስኮ እንዲመዘገብ ጥረቶችን ጀምረናል። ለዛም ነው ዛሬ የባህልና ስፖርት ሚኒስትር መስሪያ ቤቶች መጠው ሂደቱን እየታደሙ የነበሩበት ጊዜ አለ። የተፈኑ ጥናቶችን የቀርቡበት ሁኔታ አለ። ቢያንስ ለቀጣይ አመት በዩኒስኮ እንዲመዘገብ ጥረቶች እየተደረጉ ይገኛሉ። ይህን ግን ለማድረግ ምሁራን በብሔረሰቡ ባህል፣ ቋንቋ፣ ወግ ላይ ጥናቶችን አጥምተው ማቅረብ መቻል አለባቸው። ረጅም እድሜ ያለው ታሪክ ያለው ብሔረሰብ ነው። ብዙ ባህል ያለው ብሔረሰብ ነው። በጣም የተማረ የተማረ ብሔረሰብ ያለው ብሔረሰብ ነው ኢትዮጵያ ውስጥ እንኳን ቢታይ ወይ አንደኛ ወይ ሁለተኛ ደረጃ ላይ ያለ ብሔረሰብ በተማረ ቁጥር የተማረ ሕዝብ ባለው ፖፑሌሽን ሬሽዮ ሲሰላ እጅግ በጣም የተማረ ማህበረሰብ ያለበት ነው። ስለዚህ እነዚህን ኢንቱ ኮንሲደሬሽን ወስደን በዩኒስኮ ባህሉ፣ በተለይ የጋሪ ዎሮ ባህል ለሽናሻ ማህበረሰብ የዘመን መለወጫ ባህል ነው። ከጭጋግ ዘመን ወደ ብርሃን ዘመን ምርት የሚቀምስበት ዘመን አዲስ እሸት የሚቀምስበት ዘመን ነውና ይህንን ጥረቶችን ማድረግ ያስፈልጋል። ይሄ ደግሞ በመንግስት ብቻ የሚሳካ አይደለም። በምሁራኑም፣ በብሔረሰቡም ሁሉም ተባብሮ ተጋግዞ ያሉ ጥናቶችን አቅርቦ ነው በዩኔስኮ ሊመዘገብ የሚችለው። ወረዲያውን አሁን የዛ አካል የሆነ ነው የዛሬ ፕሮግራም። ኦልሞስት ሶስት ጥናታዊ ጽሁፎች ቀርበዋል የኢቭን ባህሉ ምን እንደሚመስል አመጋገብ ስርዓቱ እንዴት እንደሆነ ኦልሞስት አይተን የወጣ ነው፣ እና ይህንን ሁላችንም ጥረት አድርገን በዩኔስኮ እንዲመዘገብ ማድረግ አለብን የሚል ሀሳብ ነው ያለው። ከፋ፣ ሽናሻ፣ ሻካ እነዚህ ማለት ከአንድ ህብረተሰብ ከአንድ አባት ከአንድ እናት የተፈጠሩ ናቸው ማለት ይቻላል። ለእኔ አሁን ይህም ባል ሳከብር በአዲስ አበባ ለሁለተኛ ጊዜ ነው ከሽናሻ ከቦሮ ሽናሻ ጋር ሲያከብር ለሁለተኛ ጊዜ ነው ያከበርኩት። ይህም ባል ሳይ ደግሞ የጋሪ ዎሮ ማለት ያው ነገ ደግሞ ያው በከፋ ዞን ላይ የሚከበራለ የከፋ ዘመን መለወጫ ባል፣ ዛሬ ደግሞ በአዲስ አበባ በቦሮ ሽናሻ ዘመን መለወጫ እያከበርን ነው። ይህ ባለሞ ለእኔ በጣም ከሶስታች ከሶስታችን ከሶስቱ ብሔረሰብ የማይለይ ነው። ለኔ የሶስቱ ብሔረሰብ ሁለት ሳን የአንድ ሳንቲም ገጽታ ናቸው ብዬ ነው የማስበው እንጂ ለእኔ ምንም ልዩነት የለኝም። በዓሉ እንግዲህ እንደምታዩት ሞቅ ያለ ነው። ከመተከል ብዙ ዲስታንስ ላይን ያለ ነው ብዙ ሰው ያለ ተብሎ ኤክስፔክት አይደረግም። ነገር ግን ከጠበቅነው በላይ ብዙ ሰዎች አሉ፣ ብዙ ታዳሚዎች አሉ። በዓሉም ከጠበቅነው በላይ ደስ የሚል ነው እና አሪፍ ነው። አንደኛ መጀመሪያውን ከዚህ ከዘመናዊነት ጋር የባህሉን እሴቶች በትክክል አለማወቅ አለ። አንደኛ መጀመሪያ ማወቅ ነው። ከማስተዋወቅ በፊት ማወቅ ጠይቃል። ትውልዱ አሁን ይህን ማወቅ አለበት። አሁን በተለያዩ በስራ ምክንያት በሀገር ውስጥም በውጭ ሀገርም ተበታትነው ከትውልድ ቀየው በተለያዩ ምክንያቶች በስራ በምንም በምንም እየራቀ ሲሄድ በደንብ ወጉን ካልቸሩን ያቃሉ የሚለው ነገር አሁን ችግሮች አሉ። ለዛ ነው አሁን ቅድም አንተ ስታነሳ ተደብቆ ያልከውም ይሄ ካልሆነ በስተቀር የተደበቀ ባህል የለውም። ግን እነዚህ ነገሮች አደብዘውታል አደብዘውታል። ወጣቱ አሁን ያለው ወጣት በትክክል አሁን ሌላው ቀርቶ በዓሉን ለምንድን ነው የምናከብረው የሚለው ላይ አልፎ አልፎ አንዳንድ ወጣቶች ስናይ በቂ ነገር በቂ ግንዛቤ ላቸው እሴቶቹንም ስናስተምር ለዚሁ ባገኘነው አጋጣሚ መማር ነው ትልቁ ነገር፣ መማር ያስፈልጋል፣ ማወቅ ያስፈልጋል። ለማወቅ ደግሞ በየደረጃው አጥኚው ማጥናት አለበት ማጥናት የሚችለው ማጥናት አለበት። እንደ ብሔረሰብም ደግሞ ባህሌ ምንድን ነው ብሎ የተጠኑትን ማንበብ ማወቅ አለበት። ከአካባቢ ሩቀ ያለው በአካባቢው ላይ ያለው ደግሞ ወላጆችም በትክክል ልጆቻቸውን ማስተማር ይጠበቅባቸዋል። ባህሌ ይሄ ነው፣ ወጌ ይሄ ነው፣ ሥርዓቴ ይሄ ነው፣ እነዚህ ጥሩ ነገሮች እነዚህ እነዚህ ናቸው ብሎ አብሮ ከመኖር ባሻገር ከራሱ ጋር አብሮ እርስ በርስ ከመኖር ባሻገር አብሮ ከሚኖረው ማህበረሰብ ጋር ሁሉ የሚኖርና ጥሩ የሆነ ባህል ያለው ማህበረሰብ ነውና ይሄንን ምርምሩን የሚሰራው ለአንባቢ በማድረስ የራሱ ብሔረሰብም የራሴ ነው ብሎ በማወቅ በመረዳት ይህን ማስከተል ይቻላል የሚል ነገር ነው። አንደኛ ምንድን ነው የሽናሻ ብሔረሰብ ቋንቋ ካሪክለም በደንብ መስረጥ መቻል አለበት። አሁን በጥቂት ቦታዎች ላይ ነው በትምህርት ቤትም እየተማሩ ያሉት በቋንቋው ማለት ነው። ሶ አብዛኛው የሽናሻ ማህበረሰብ ኢትዮጵያ ውስጥ ተበትኖ ያለ ማህበረሰብ ነው። ኢትዮጵያ ወይዘ ኤቭሪዌር ነው ያለው እና ቢያንስ ሁሉም የብሔሩ ተወላጆች ልጆቻቸው በቋንቋው እንዲናገሩ የማድረግ ስራ ሁላችንም ኃላፊነት አለ። የእኔን ልጆችን ብንወስድ አሁን ሽናሽኛ ማውራት አይችሉም። አዲስ አበባ ውስጥ አብዛኛው ያለው የሽናሻ ማህበረሰብ ልጆች ቋንቋውን አይችሉትም። ስለዚህ ቢያንስ ቋንቋውን በቤት ውስጥም ይሁን ቤት በያሉበት ቋንቋ እንዲማሩ የማድረግ ስራ ተጠናክሮ መቀጠል አለ እንደዛ ሲሆን ነው ወደ ትውልድ የሚሸጋገር የሚችል ሁለተኛ ብዙ የተማረ ሰው ቢኖርም በጥናት ረገድ አነስተኛ ነው ኢንቨስትመንት ያስፈልጋል ባይዘ ወይ ማህበረሰብን ለመገንባት ታሪክን ለማስተላለፍ ኢንቨስት መደረግ መቻል አለ በዝም ብሎ አይተላለፍ ስለዚህ ማህበረሰቡም ለቋንቋው ለባህሉ ለወጉ ለታሪኩ ኢንቨስት እያደረገ አንድ ብርም ይሁን አስር ብርም ይሁን ኮንትሪቢት እያደረገ እንዲጠና፣ እንዲቀመጥ፣ እንዲጻፍ ምሁራን በተለይ በታሪክ በባህል በዛ በሶሽዮሎጂ በአንትሮፖሎጂ በዛ አካባቢ ያጠኑ የብሔሩ ተወላጆች ትኩረት አድርገው ብሔረሰቡ ላይ መስራት መቻል አለባቸው። ብዙ ጥበቦች አሉ እንደምታውቀው፣ ብዙ የመድኃኒት የጥበብ የተሰጠው ማህበረሰብ ነው። እና ይሄ ማህበረሰብ ይህን ነገር በደንብ አጥንቶ ለቀጣይ ትውልድ ለማስተላለፍ በጥናትና በምርምር መታገዝ መቻል አለበት። በትምህርት መታገዝ መቻል አለበት። ይህንን የማቆየት ሙዚየም የመገንባት ቦታ አግኝቶ አዲስ አበባ ላይም ቢሆን ለሙዚየም የሚሆን ይህም ባህል ማክበሪያ ቢሆን ቦታዎችን በጋራ በመጠየቅ ስራዎች መሰራት መቻል አለባቸው። ከዚህ ከፖለቲካ እርስ በርስ ከመናቆር ወጠን ብሔር ተኮር ባህል ተኮር የሆኑ ስራዎችን በጋራ ልዩነቶች አይኖሩም አይባልም፣ እዚህም እዛም ይኖራሉ። ነገር ግን በባህል ጉዳይ ላይ ሁሉም አንድ ሆኖ በጋራ ማከም ይቻል። ልክ ዛሬ እንደተከበረው ማለት እንደዚ አይነት ስራዎች እንዲሰሩ ማበረታታት መቻል አለበት። እንደዛ ሲሆን ወደ ትውልድ የጋሪ ወሮ ባህል በዓለም አቀፍ በዩኒስኮ እንድመዘገብ እያንዳንዳችን እያንዳንዳችን የካፋ ማህበረሰብ ሆነም የሻካ ማህበረሰብ ሆነ የቦሮ ሽናሻም ህዝብ ሆነ እያንዳንዱ በመንግስት አካላትም ሆነ ከየተለያዩ ህብረተሰቦችም ሆኑ የመንግስታዊ ያልሆኑ ድርጅቶች ውስጥ የሚሰሩትም ሆኑ ይህ በዓል በዓለም አቀፍ ዩኒስኮ እንድመዘገብ ከካለው ካለው ከሚመለከታቸው አካላቶች ጋር ተነጋግረው በዓለም አቀፍ ዩኔስኮ እንደመዘገበው ይሄ የራሳቸውን ድርሻ እንዲወጡ ብዬ መልካም መሰላል አፈልጋለሁ። እንግዲህ አንድ ማህበረሰብ እንደ ማህበረሰብ ለመቀጠል ቋንቋውን፣ ወጉን፣ ባህሉን ማስቀጠሉ አንዱ ወሳኝ ነገር ነው። ከዛ ውጪ መጥፋት አደጋ ጋለጥብ ይችላል። ስለዚህ እንደ ማህበረሰብ ይህንን ካልቸራችንን ለዓለም ለማስተዋወቅ አሁን ዘመኑ የዲጂታል ዘመን ነው። በስልኮቻችን ብዙ ትላልቅ ነገሮች መስራት እንችላለን። ስለዚህ ሁላችንም ባለን አቅም ያለንን ባህል ያለንን ካልቸር ማስተዋወቅ ዓለም እንዲያውቁ ማድረግ የሁሉም ማህበረሰብ የወጣቱ፣ መንግስትም ቢሆን ሰፖርት ማድረግ ያለበት ነገር ነው ብዬ ነው ማስበው። ጥሩ፣ ከዚህ ጋር ባይገናኝም የሽናሻ ብሔረሰብ እንደማንኛውም ብሔረሰብ የራሱ የሆነ ታሪካዊ አመጣት አለው፣ የአኗኗር ዘዬ አለው፣ የአመራረት ዘዬ አለው ያለባበስ ዘያ አለው። ያመጋገብ ዘያ አለው። ይሄ ነው እንግዲህ አሁን አንድን ማስተዋወቅ የምችለው የራሱ የሆነ ቋንቋም አለው የራሱ የሆነ ባህል አለ። ስለዚህ ይሄ ይጎላል። ይሄ የለው የምትለው ነገር የለም። ግን ምንድነው ይሄንን አውጥቶ ማስተዋወቅ ነው የሚጠራው እና በነዚህ ላይ በተለይ ትውልዱ በትክክል የራሱን ታሪክ የራሱን አመጣጥ ያን አኗኗሩን አሁን ለምሳሌ አብዛኛው ከቀደምት ታሪኩን ስናይ አብዛኛው በግብርና ነው ሲተዳደር የነበረው። ከዛም ልዩ ልዩ ሙያዎችን የሚሰሩ ነበሩ፣ የሙያ ስራዎች፣ የጥበብ ስራዎች ነበሩ፣ በርካታ አሉ። አሁን ግን ከዘመናዊነትና ከመማር ጋር ተያይዞ ወጣቶቹ ምንድነው ብትል ከቴክኖሎጂ ጋር በስተቀር ሌላውን የምንናቁት ነገር እየራቀ ነው እየሆነ ያለ። ስለዚህ ይህን ለምሳሌ ጥበባት፣ እነዚህ ጥበባት ምንጫቸው የት ነው? አሁን ምን ላይ ነው? ብዙ እየጠፉ እያመለጡ ያሉ ጥበባት አሉ በሽናሻ ብሔረሰቡ ብዙ አሉ። አሁን ዛሬ እዚህ ቦታው ባይሆንም፣ ይሄ ነው ይሄ ነው ምንም ወቅቱም ባይሆንም፣ እየጠፉ ያሉ ጥበባት አሉ። አደለም፣ ለማህበረሰቡ ለሀገርም ለወገንም የሚጠቅሙ ጥበባት አሉ፣ እየጠፉ ያሉ። እነዚህን መመለስ ላይ መስራት ቢቻል በጣም ብዙ ነገር አለ። እሴቶቹ አሉ፣ ለሰላም ያለው ለፍቅር ያለው ለአብሮነት ያለው፣ እነዚህ ሁሉ እንደገና በደንብ ተጠንተውና ተሰርተውባቸው የሌላውን መትረፍ የሚችሉ እሴቶቹን መጠቀም ቢቻል ጥሩ ነው እና ብዙም ይሰራበታል። ያው ለምሳሌ አንድ ወቅት የሆነች ጽሑፍ ጽፈናል። መነሻ ነች እንጂ እዛ ውስጥ ለምሳሌ አሁን አመጣጡ ከየት ነው ዲያሎጎች አሉ። እነሱን ማጥራት በጥናት ስለ ቋንቋ ቋንቋ አሁን እየተመናመነ ነው። ቋንቋውን አሁን አብዛኛው አሁን ያለው ትውልድ ያው አብሮ የሚኖረው አካባቢ ያለውን ቋንቋ እየለመደ ነው። ወደ መሀል እየመጣ ነው። ታች ላይ ወጣቱ አሁን ወደ መሀል እየመጣ ነው። ቋንቋው አሁን እየሳሳ ነው። ይሄስ እንዴት ነው? ሳስቴን ማድረግ የሚቻለው ይሄ ብዙ ስራ ይጠይቃል። ቅድም እንዳልኩ ጥበቦቹም ምን ምን ጥበባት ነበሩት? አሁንስ ምንድን ነው ያለው እየጠፋል፣ የትኛውን እንዴትስ መቀጠል ማስቀጠል ይቻላል የሚሉ ነገሮች ላይ ብዙ ተሰርቶ አይደለም ለማህበረሰቡ ብቻ ለሀገርና ለዓለምስ የሚጠቅም ብዙ እውቀቶችና ጥበቦች እዛ ውስጥ እየሟሸሹ የሚመስሉ አሉ። እነዚህን ግን መስራት ከተቻለ መመለስ የሚችሉ ናቸው። እነዚህም ያሉት በታላላቅ አባቶች ጋር ተጽፎውም አይደለም ያሉት፣ ከትውልድ ትውልድ ተላልፎ ነው። በእምነት ያሉ አሉ፣ በሌጀንድ መልክ ያሉ አሉ፣ እንደገና በተግባር ሲያሳዩ የምታያቸው ጠበቦች አሉ። እና እነዚህ እነዚህን ማዘመን ማዘመንና መጠቀም ቢቻል ብዙ ነገሮች አሉት የሚል ነገር ነው ያለኝ እና ብዙም ይሰራሉ አልተሰራም። እና ብዙም ይሰራ አለው ወላል ወጣቱ አሁን ላይ ከፍተኛ ፈተና ውስጥ ነው ያለው። አንደኛ በስርዓት ጥመት፣ ሁለተኛ የሱስ ያለው የዓለማችን ነባራዊ ሁኔታ ለወጣቱ በአሁኑ ሰት ምቹ አይደለም። ይሄ ወጣት አንደኛ ዲጂታላይዜሽን በጣም እየሰፋ ነው የመጣው። በድሮ መሄድ አንችልም። ኦልሞስት ዲጅታል ኤጅ ላይ ነው ያለ ነው አሁን፣ እና ይህን ዲጂታል ኤጅ ለለውጥ መጠቀም መቻል አለበት ወጣቱ። ሁለተኛ ታላቆቹን የተማሩትን ቀርቦ ከነሱ ልምዶቻቸው መቅሰም መቻል አለበት። ለልማት መነሳሳት አለበት። በጋራ መስራት አለበት። ኢንዲቪጁዋል ሩጠን የትም አንደርስ። ለልማትም ታሪክንም ለማቆየት መተባበር፣ መተጋገዝ፣ በማህበር መደራጀት ያስፈልጋልና እዚህ ላይ ወጣቱ በደንብ ኮች መደረግ መቻል አለበት። ሁለተኛ የቦሮ ሽናሻ ማህበረሰብ ያለበት አካባቢ ለወጣቱ በቂ የሆነ ሪሶርስ ያለበት አካባቢ ነው። ሰው ተደራጅቶ ስራ ፈጠራ እድል ላይ እዛ ላይ በደንብ የሚሰማራ ስልጠናዎች፣ እገዛዎች መኖር መቻል አለባቸው። ሰው ንቁ ሆኖ ጥያቄዎችን መጠየቅ መቻል አለበት። ፖለቲካሊም ፓርቲስፔት ማድረግ አለበት። ኢኮኖሚካሊም ሁሉንም ያለ ወጣት ተሳትፎ አገር ወደፊት ሊሄድ አይችል። ምክንያቱም ቀጣይ ተረካቢ ወጣቱ እስከሆነ ድረስ ወጣቱ ላይ ካልሰራን አገርን እንደመጣል ነው የሚቆጠረው እና ወጣቱ ትልቅ ኃይል ነው፣ ትኩስ ኃይል ነው። የወጣቱም የፖለቲካ የኢኮኖሚ፣ የማህበራዊ ተሳትፎን ማሳደግ ከሁላችንም ይጠበቃል፣ ከኔም ከሁሉም ይጠበቃልና እዛ ላይ መስራት አለብን ማለት ነው። ጥሩ ነው እንግዲህ ብዙ የሚባል ነገር አለ የሚባለውን ነገር በዛሬ ውሏችን በምርቃት ስነስርዓቱ በፓናል ውይይቶችን ብዙ ነገሮችን አስተማሪ ነገሮችንና ወጣቱ ትውልድ ማወቅ ያለባቸው የምንላቸውን አንስተናል። ከዚህ ውስጥ አንዱ ትልቁ ነገር በሰላም ተከባብሮ በሰላም በፍቅር የመኖር እሴት ትልቅ ነገር አለ። ይሄ የጋሪ ዎሮን ባራውን ስናይ አንድ ትልቅ እሴት ነው የምንለው። የተጣላ የተኮራረፈ ተራርቆ ያለ ዘመድ ካለ በዚህ ጊዜ ተፈልጎ እርቅ ፈጥሮ በዳይ ተበዳይን ክሶ ተበዳይን ይቅር ብሎ ፍጹም ይቅርታ አድርጎ ወደ ማህበረሰቡ ተቀላቅሎ አብሮ በዓሉን ቂም ቁርሾ ይዞ በዓል መዋል አይቻልም። የትልቅ ሴት ይህን አጥተን ነው ዛሬ እንዲህ የተበታተነ ያለ ነው እና ይህንን ማስፋት ይጠበቃልና ይህንን ባህላችን ነው የሚል ትውልድ መኖር አለበት። መከባበርን የሚያውቅ ትውልድ መኖር አለብን። ባህሉን ቋንቋውን የሚጠብቅ ልማር የሚል ትውልድ መኖር አለ። አሁን በቅርቡ በቋንቋው መማር ማስተማር ተጀምሯል። ፊደል ተቀርጾለታል። ያን እያንዳንድ ወጣት ቢማር ቋንቋውን ቢያሳድግ ጥሩ ነው። ከመበተን ወደ መበተን ከመሄድ ወደ መከመሟሸሽ ይድናል የሚል ነገር አለ። ያው እኔ እንግዲህ ሁለተኛው እና ሶስተኛውን ለማክበር በቅቻለሁ። በዚህኛው ራሱ እዚህ የአከባበሩ ኦርጋናይዚንግ ኮሚቴ አባል ነኝ። ፈንድሬዚንግ ውስጥ አለው። ሶ ይሄ ምንድን ነው የሚያሳየው? ወጣቱ ቢያንስ ታሪኩን እንዳይረሳ። እኔ አሁን ራሱ የሽናሻን ታሪክ አላውቅም። ሆነ ለምን ለምን የስራን ቦታዬ ከአካባቢው በጣም ርቄን ያለውት፣ በፊትም አስተዳደጌ ያው ከአገር አገር በየአመቱ የቀየር ነው ያደግ ነው እና ብዙ ስለ ቦሮ ሽናሻ ታሪክ ባህል የማያውቁ ማህበረሰቦች አሉ። ከራሴ ጀምሮ ሁላችንም፣ አንደኛ ብሔሩ ሽናሻ ቦሮ ሽናሻ ብሔረሰብ የሚባለው ምንድነው? ከየት ነው የመጣው? ምንድነው ታሪኩ? ምንድነው ያለው ሪሶርስ? ምንድነው አቅሙ? በኢትዮጵያ ፖለቲካ ውስጥ ያለው ኮንትሪቢሽን ምንድነው የሚለው ነገር በደንብ ወጣቱም፣ ሁላችንም ልንረዳ ይገባል። ዛሬ የነበረው ነገር ጥሩ ነው። ቢያንስ ስለ ጋሪ ወሮ በዓል፣ ስለ ችግር አፈታት ስለ ጋብቻ ስርዓት ሶስት ፓናሊስቶች ቀርበው ውይይት አደርገናል። ያ ነገር በጣም ተጠናክሮ ሳይንቲፊክ በሆነ መልኩ በሪሰርች ላይ በሕዝብ ያደረገ መልኩ ከታችም ያሉ ማህበረሰቦች እንዲሳተፉ ተደርጎ አባቶች በደንብ ከታች ከመተከል ያሉ የኛ አባቶች መጠው እነሱም ሼር የሚያደርጉበት ኤክስፒሪየንስ መኖር መቻል አለበት። ያ ነው የኔ አስተያየት። በተረፈ ከአመት ዓመት እያደገ እየጨመረ የመጣበት ሂደት አለ። የመንግስትም ድጋፍ በዚህ ልክ እያደገ የመጣበት ሂደት አለ። እዚህ እኔ መሰለኝ የተንጣለለ ኤሪያ ውስጥ ነው እያከበርን ያለ ነው። ወደፊት ደግሞ ጋሪ ዎሮ የቦሮ ሽናሻ ህዝብ በተሰጠው ቦታ ላይ በራሱ ሙዚየም ውስጥ የሚያክርበት ሁኔታ ይፈጠራል ብዬ አምናለሁ። ለዛ ተግተን መስራት አለብን የሚል ሀሳብ ነው። እኔም በጣም አመሰግናለሁ። እንግዲህ ይሄ ባህል እንደ ባህል እንዲቀጥል ዘንድ እስካሁን ድረስ የመጣው ኖርማሊ ማህበረሰቡ በራሱ ጥረት የህይወቱ አንድ አካል ስለሆነ በየአመቱ እየጠበቀ በሚያከብረው እንትን ነው ያለው። አሁን ግን መንግስት ሰፖርት እያደረገ ባህሉ የሚታወቅበትን መንገድ የተለያዩ ስራዎች መስራት ይችላል። ለምሳሌ የባህሉ የማህበረሰቡ ባህል የሚገልጹ ሙዚቃዎችን ስፖንሰር በማድረግ ሊሆን ይችላል። እንደዚህ አይነት ዝግጅቶች በሚደረጉበት ጊዜ የተለያዩ ነገሮች ሰፖርት በማድረግ ይሄ የጋሮ ባህል ተቀጣይ ትውልድ የተላለፍ ዘንድ የበኩሉን ድርሻ ሁሉም ሰው መውጣት አለበት። መንግስትም ህዝብም፣ ወጣቱም ሁሉም ሰው የራሱ መውጣት አለበት። ምክንያቱም ይህ ባህል ዝም ብሎ ባህል አይደለም። ሁላችንም ከልጅነታችን ጀምረን ስንከውነው የመጣ ነው። ባህል ስለሆነ ሁላችንም የሆነ አታችመንታል የሆነ ትዝታ አለን። የሆነ ዘፈኖቹን አለባበሱን ስና የሆነ ትዝ ይለን ወደ ሀገራችን ወደ ማህበረሰባችን የሚመልሰን የሆነ ነገር አለ። ስለዚህ ይህ ባህል ቀጣይ ጀኔሬሽኑም አሁን ከኛ በኋላ የሚመጣው ጀኔሬሽንም አሁን እኛ እዚህ ያለ ነው ከኛ በኋላ እዚህ የሚመጣው ጀኔሬሽንም ምናልባት እኛ እንዳደግንበት ወይ ላያድግ ስለሚችል ባህሉ እንዳይጠፋ፣ ቋንቋውን እንዳይረሳ ሁላችንም የበኩላችን አስተዋጽኦ መውጣት አለብን ጊዜ ነው የማስበው ይህ ጋሪ ዎሮ በዓል የአምባሳደር እንድጫወት የሚለው ምንድን ነው? ወጣቱ ነው። ወጣቱ ደግሞ በተለያዩ ማህበራዊ ሚዲያዎች ሌላውን ነገር እንደምጠቀሙ ያክል ይህን ማንነታቸውን ታሪካቸውን፣ ክፍታቸውን ባለም አቀፍ እንድመዘቅ ባለም አቀፍ ለወጥቶ ጎላ ብለው እንዲታወቅ በኃይላቸው እንዲያስታወቁ ብዬ መልክ ለማስተላለፍ መፈልጎ እና ወጣቶች ደግሞ ባለው አሁን በዚሁ በዚሁ ክፍለ ዘመን ወጣቶች ናቸው በዋነኝነት ይህንን ነገር ማድረግ ያለባቸው። የአባቶቻችን ታሪክ ጥለው ያለፉትን ታሪክ እንዳይባላሽ እንዳይኮላሽ ጥሩ ቦታ እንዲደርስ የበኩላቸውን ድርሻ እንጫወቱ ብዬ እንዲሰሩ ብዬ መልዕክት ለማስተላለፍ ይፈልጋል። በስተመጨረሻ እንግዲህ ይህን በዓል የምታከብሩ ሁላችሁም በተለይ ደግሞ ለሽናሻ ማህበረሰብ ተወላጆች እንኳን ለጋሪ ዎሮ በዓል በሰላም አደረሳችሁ። ቀጣይ ዓመት ደግሞ ከዚህ የበለጠ አምሮብን በቂ ዝግጅት አድርገን በደንብ ባህላችንን የምናስተዋውቅበት ጊዜ የሆን ዘንድ እመኛለሁ። አመሰግናለሁ።